ጆን ዳንኤል በመጀመሪያ በመፈታቱ ደስ ብሎኛል። ስሜ ሲጠፋበት የነበረ ሰው ነው ጆን ዳንኤል። በጣም ስሜ ለብዙ ለብዙ ዘመን ለአንድ ዓመት ከምናምን ዮኒ ማኛ እያልኩ እየተባለ ስወቀስበት የነበረ ስም ነው በጣም እንኳን አበቃ። እግዚአብሔር እንኳን ለቤት አበቃ። እግዚአብሔር እንኳን ለቤት አበቃ ጆን ዳንኤል። ጆን ዳንኤል ደስ ብሎ አንተም ሳትሆን ሌሎችም አብራችሁ በነፃ ተለቀቃላችሁ ስለተባለ በጣም ደስ ይላል። ጆን ይመቼ፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ብዙ የሚወዱ የሚያከብሩ አድናቂዎች አሉ። ሆፕፉሊ፣ ነገሮች ይሳካሉ። በአንተ በጣም በጣም የተወቀሰው የዛኔ ምን ነው ባልገባው ብዬ የተጸጸትኩበት ቀን ነው። ፈጣሪ በሚያውቀው እንዴት ተጎትኩቼ እንደገባ ማንም ያውቃል። ግን የኔን ስም ማጥፋት ስራቸው ስለሆነ ምንም አድርግ አይቻልም። ለማንኛውም ጆን፣ እግዚአብሔር እንኳን ለቤት አበቃ። እግዚአብሔር ይጠብቅ፣ በርታ። ብዙ ስራ ይጠብቃል። ብዙ ብዙ ብዙ ስራ ይጠብቃል። በርታ፣ የሚወዱ ጓደኞች አሉ። በጣም የሚወዱ ብዙ ሰዎች አሉ። በርታ ነው መለላይ ናው ወደ እንቁርቲ እንገባለን። እንቁርታችን ምን እንደሆነች ልናገር። ምን እያለች እያለቀሰች ምናምን የዋ መስላ መጀመሪያ የሰራችውን ቪዲዮ ልዘግባችሁ። እናንተ ታፕታፕ ኮፒ ሊንግ ሀቁ እንዲወጣ ስለምፈልግ ነው። እንቁርትዬ አልቅሳለች። በአንድ አይኗ ነው የምታለቅሰው። ሰው ደግሞ እንቁርቲ ዮኒማኛን በነገራችን ላይ ነቤት ብርቱካንና ዘማሪ ሶውያሽባባው ብቻ ነው የሚወዱት የሚያውቁት፣ ወይስ ብዙ እህቶች ዮኒማኛን ያከብሩታል ይወዱታል፣ የምናየው ነው አብረ አብረን እናያለን። ወደፊት ብዙ እህቶች ይወዱታል ያከብሩታል፣ ወይስ ይሰድቡታል? አብረን እናያለን። ለማንኛውም ወደ እንቁርቲ ስንመጣ መጀመሪያ ዜና እያሰማች ነው እያለቀሰች ምናምን ነገር በዚህ ገብቼ ይኸው እንግዲህ አንጀት ስትበላ የደሃ ነገር የሚባለው መጀመሪያ ትሰማላችሁ እና አንድ አይኗ ብቻ ነው

በመጀመሪያ በልጆች ያልሽ ልጆችሽን ኢትዮጵያ ተለሽ አይደል? ልበታሽ ይላክቻቸው በልጆች የተሰደብኩ ምትይው ነገር ታላስ ኢትዮጵያ ነው ያለሁት አንቺ አሁን ለብቻችን ያለሽ ስለ ልጆችሽ ስታወሪ ልጆችሽን ተለሽ ኢትዮጵያ ገብቶ የለ። ስለ የትኛው ልጆች ነው የምታወሪው? አብሬ ስለምትኖሪያቸው በባዶ ልጆችሽ ምንድን ናቸው? ቲክታክ ልጆች ነው። ከቲክታክ ውጪ ሌላ ነገር የለሽም አይደል? እቺ መርዝ፣ እያንዳንዱ ያለችውን ከዛ በኋላ አውጥቼ አሳያቸዋለሁ። ስሟት በደምብ። አንቺ ቀንድ አውጣ

አንቺ እኮ እንጀትሽ ያንቺ እኮ በጣም በጣም በጣም ብቃትሽ እያየ ነው ነው ቁርትይ። እስቲ ሚ እግዚአብሔር በእሷ ዝምታ ውስጥ እንዴት እንደሰራ እች ሴት ፋሲካን አዋርዳለሁ፣ ሰራታለሁ ብላ እራሷን ሰበረች። ከዘገነ ውስጥ እራሷን ፈጥፈጠች። ንሳ ሜላት ተዋረደች፣ እግዚአብሔር ተዋረደች፣ ተዋረደች። ታሪኳን ጻፈች። ሌላት ከዚህ በኋላ መጽፎት አንችላል። እሺ አሁን ወዴት እንሄዳለን? ስለ ሜላት ነው አይደል? ያለችው ሜላትን ምን ስትል ነበር? እንቁርቲ ምን ስትል ነበር? ሜላትን እና ይስማከን ምን ስትል ነበር? እንቁርቲ ወደ ራሷ ወደ እንቁርቲ እንሄድ። ስትመጣ ህይወቷ ወስ ነው ወዝ ያለች ሰንቲዝ ነው። ፓፓ ምናምን ብላ ሰጣችሁ። ድግምቱም ሴጣ መጡላታል። ባይዘዌ ሜላትን ጥሮት ድግምቱም ሴጣ መጡላታል። እራሱ ትመሰክራለች። በእውነት ሜላት ላይ ድግም ታሰርቶባት፣ ይስማከ ይስማከ ድግም ታሰርቶባት፣ ስሙ። መንብዬ በማታውቂው ነገር አትግቢ። መንበረ በጣም ስለማከብሪ ስለምትወ ስለምወድሽ የማታውቂው ብዙ ነገር አለ። እንቁርቲን ከሰማሽ ገደል ትገብያለች። ራሷ የምትለውን ስሙ። ይስማከ ድግምታ አሰርቶባት ነው። ገና ይጨምራል። ይሁ ይህ ድግምታ ጭንቅላቱ ደግሞ ከትከሻው ትልቅ የሆነ ጎንዳ የሚመስል

የእግዚአብሔር ሴት ናት። ሜ ልጅ ድግምትን ያጨለላል። ይህ ነው የምላችሁ። ሌላ ማለት ቆይ፣ ቀስ እያልኩ ነው የማወጣው። እንግዲህ እግዚአብሔር ያሳያችሁ። ምን ስትል የነበረች ናት! የሰው ባል ኤዛቤል ምናምን እያለ ስትዘባርቅ የነበረችው ሜሉ ማን ይደበድባት ነበር እያለች ነው የስማከ ይደበድባት ነበር ኢስማከ ድግምት አርጎባት አፈዟት ነበር። ስለ ኢስማከ አንድም ቀን ወጣ ሜላት ተናግራለች አታውቅም። ስለ በፊት ሪሌሽንሽፖቿ ሜላት ሶሻል ሚዲያ ላይ ወጣ ተናግራ አታውቅም አንድ ቀን አንድ ቀን ሶሻል ሚዲያ ላይ የሚያውቃት ሰው ካለ አምጡና ፊት ለፊት ኢስማከ እንደዚህ ነበረ፣ ወይም የልጁ አባቴ ነበረ እንደዚህ ነበር ብላ የምታወራው አንድ ነገር የለም እና ወደ እንቁርቲ ሌላ ሀሳብ እንሄዳለን። እናንተ ኮፒ ሊንክ በማድረግ ታብታብ በማድረግ የእንቁርቲን መርዝነት እንድታዩት ነው የምፈልገው። መርዝ እንደሆነች እባብ እንደሆነች ነው እንድታዩት የምፈልገው

ትዳሩ ኦልሬዲ ፈርሷል። የማን የዞይ የዞይ እና የፋሲካ ትዳር ፈርሷል ብላ እንቅርቲ ነው የምታወራው። እንግዲህ እያንዳንዱ ነገር ማሳያቸው እንቅርቲ የምትለው እያንዳንዱ ነገር ተዳራቸው ፈርሷል ብላ አራሷል። አሁን ደግሞ ትዳራቸው አለ ትላለች፣ ትዳራቸው አለ። እኔ አሁን እንደ ስጠረጥር አይ ቲንክ ዞይን ፈልጋው ነበራ ዞይን ፈልጋው ስለነበረ አልደውልላትም፣ አላወራትም እንዳንቴን ሸለምትባት ከሶሻል ሚዲያ ነው የማጠፋው። በማን በሰዎች በምትገቢው በእኛ፣ እንደፈለግሽ በእኛ ነው አም እንደፈለግ ዮኒ ማኛ እንትን አንሰደበ ገለብጠዋለሁ ማንንም እታወቃለሁ፣ ማንንም እንደማልፈራ ይታወቃል። አንቺ ግን የምትሄጅበት መንገድ ሰዎችን ለመስበር የምትጠቀሚው መንገዶች ነው። ደም የሚያፈላው ሰዎ አልገባውም ነበር፣ ሰዎ አልተረዳም ነበር። ስጠብቅሽ ነበር፣ እያንዳንድሽን እርምጃ እንቁርቲ ስጠብቅሽ ነበር። ምናልሽ ትዳሩ ፈርሷል ብለሽ ነው እያወራሻለሽ። ምን ይሆናል?

ደርሷል እኔ አሁን እኔ እንደው ፋሲካዬ እንደምትሰሚ ልቡን ጌታ የመልሰው መቸው ምን ልባል ነው። ኤቭሪዌር ዘርቶች አሉ። እንኮርትዬ ራስሽ ትዳር ታፈርሻለሽ፣ ራስሽ ትጠግኛለሽ። እኔ እኮ ደስ የሚለኝ የእሱ ነው። ራስሽ ትዳራችሁ ትዳሩ ፈርሷል ትያለሽ፣ መልሰሽ ደግሞ አልተፋቱም ትዳራቸው ላይ ናቸው። ምን እያልሽ አየሽ? እያንዳንዱ በመረጃ ስናወጣው ያንቺ መርዝነት ይታያል። ትዳሩ ከፈረሰ ሌላ ሪሌሽንሽፕ የመጀመር መብት አለው የለው አንድ ሰው ትዳሬ ፈረሰ ኦኬ ሌላ ሪሌሽንሺፕ መጀመር አልችልም ታመኝ መጀመር አልችልም ሌላ ሪሌሽንሺፕ ሌላው ይስማከ ወርቁ ይስማከ በምን በድግምት ነው ያዛት ዘጭ ያለ ኤክስ ነበራት ሀብታም ነበር የሷ ኤክስ ዘጭ ያለ በድግምት ነው ያዛት ከዛ ደግሞ ከመጣ በኋላ ይደበድባታል? ምን ይላታል የሚል አለ ቪዲዮ ተጓጓ ያንቺ ችግር ያለው እያንዳንዱን በራስሽ መንገድ አልሄድ ሲሉሽ፣ አንቺ ጋር አልስማማ ሲሉሽ፣ ከዛ ውስደሽ ትቀጠቅጫለሽ። ይሄ ደግሞ የትም አያደርሰሽም። ከዚህ በኋላ በሪሌሽንሽፕ የምትገባ ጌታ ምስክሬ። በሪሌሽንሽፕ የሚገቡ ሰዎችን ተጠንቀቁ። የቅናት መንፈስ ነው፣ የቅናት መንፈስ ማንም ያቀ እስቲ አንድ ቀን መጣ። እኔ አልኩኝ እኮ ፋሲካ መታ፣ ትዳሬን አድኑልኝ፣ ወይም ደግሞ ትዳሬ እንደዚህ ጉዳይ ላይ ደርሷል፣ እንደዚህ ሆኛለሁ፣ በዚህ ወጥቻለሁ፣ በዚህ ገብቻለሁ ብትል እንሰማለን። ምንም ችግር

ገንዘብ ባይኖረን ሌንዜ ተወደ ነበር። ገንዘብ ባይኖረን ሌንዜ ተፈልግ ነበር። ገንዘብ ባይኖር እንዴ ይሆንና እንደዚህ ነው ሥራው። ወንዶች ልጆችን በማሸማቀቅ ምን ማድረግ ነው የዚህ ጪን ቁርቲ ሥራ? ሴትም እንዳይጠጋቸው ሴቱም እንዲጠላ የማድረግ ሁለት ሥራ ነው መስራ እንግዲህ ማንም ቢሆነ እንደዚህ አይነት ሰው አሁን ፍራውሊ ቲቻ ገርልፍሬንድ ያለችው ሌላ ነገሩን፣ የራሳችሁ ጉዳይ አይመለከተኝም፣ ግን ገርልፍሬንድ ያለችውን ቅጥቅጥ ጥቅጥቅ አድርጋ ገንዘብ ባይኖር እንዴት ነው ከእሷ ጋር የሚግባቡ? ከልጅ ጋር እንዴት ገርልፍሬ ልፍሬ እንድትሆናለች ብላ ረዋንዳ የምታረገው እሷ። የመጨረሻ ቶክ ሴት፣ የመጨረሻ መርዝ ሴት። ሶሻል ሚዲያ ላይ እንደሷ ታምጡ መርዝ እያንዳንዱ ሪሌሽንሽፕ ውስጥ ነው። ቀጥታ ምትከፋው፣ ቀጥታ ከዛ ለማፈራረስ ነው የምትሰራው። አሁን እንደዛ አይነቱን ነገር የሚሰማ ሰው ደንግጦ ሊለያይ ይችላል። ደንግጦ ግራ ሊጋባ ይችላል። ደንግጦ ትዳሩንም ቤተሰቡንም ችላ ሊል ይችላል። እሷ ልጆቿን ኢትዮጵያ ልካ እሷ ማሳደግ አቀቷት። ኢትዮጵያ ልጆቿን ወርውራ መታ። የትኛዋ እናትናት እናት ናት እንደዛ የምታደርገው? እኔ ጂጂን እና እሷን ነው በእናትነት እናት አይደሉም ብለው የትኛው ስንቷ ሴት እዚህ ሶስት ሁለት ሶስት ስራ እየሰሩ ልጆቻቸውን ያሳደጉ ለቁም ነገር ያበቁ አሁንም እየሰሩ ያሉ ምርጥ እናቶች አውቃለሁ። ብዙ ሴቶች፣ ብዙ ሲንግል ማም አሜሪካ ብትል፣ አውሮፓ ብትል፣ አረብ ሀገር ብትል፣ ኢትዮጵያ ብትል ልጆቻቸውን ለራሳቸው ምቾት ብለው አይወረውሩም። ከልጆቻቸው ጋር ነው የሚሆኑ ነው። እሷ ግን እያንዳንዱ እያንዳንዱን ሰው መጣ እንደዚህ በሪሌሽንሽፕ ውስጥ እየገባች የምትተከተው እንቁርት ናት። ለዚህ ነው ያጋለጥኳት። ለዚህ ነው ራሷ ባለችው ቪዲዮ ትላንትና አይዞሽ ትላንትና ሜሉ በየእግዚአብሔር ሰው ናት፣ ዛሬ ኤዛቤል ናት ትላታለች። ትላንትና የእግዚአብሔር ሰው ናት ሜሉ በጣም ይስማከ ሲበድላት ነው የኖረው ትላለች። ዛሬ ደግሞ አደለችም እያንዳንዱ ሰው የመርዝ ስለሆነ እንድታውቁን። እኔ ጋ እንቁርትዬ የፈለግሽውን ማለት ትችያለሽ። ዮኒ ማኛ ይሄን ብለዋል ብለሽ በቪዲዮ አለም ፖስች እያንዳንዱ እያንዳንዱ ፖስች በፖለቲካ የኢትዮጵያ ፖለቲካ እንደሚገለባበጥ እኔም ስገለባበጥ ነው የኖርኩት። እንደዚህ ሜላትን አንድ ቀን በክፉ ያነሳውበት ቀን የለም። አምጪ ቪዲዮ አምጪ ሜላትን ዮኒ ማኛ ተናግሮት ያቃልካች። በፈለግሽው አብጪ። ለምን ሰው ላይ የምደርስ ልጅ አደለች። ማንም ጋር አትደርስም ስላላት ስለነበረባት ችግር መለያየቷን እንኳን ሶሻል ሚዲያ ላይ አልተናገረችው። ከሁለት ዓመት በላይ ነው የተለያየችው። እኔ አውቃለሁ። እኔ አይዞሽ የሚያልፍ ጊዜ ነው። ጀርመን ላይ ምን ያህል ስቃይ እንዳሳለፈች ብዙ ሰ ቃል ብዙ ባላች ዝም እያለች ከዛሬ ነገ በሽታው ነው ይስተካከላል፣ ይስተካከልልኛል ትላንት ያሳለፍነው ነገር አለ ይህን ችግር እንለፈው በሚል ስቃዩን በልታ ፈጣሪ ምስክሬ ነው ማለት ስቃዩን በልታ ያሳለፈ ይሰማል ይሄንን አልካደችም ቁርቲ አልካደችም መንቆርቲ መጨረሻ ላይ ግን ተቀየረችባት ተቀየረችባት ያልካደችው ነው ራሷ ሜሉዬ የእግዚአብሔር ሰውናት ብላ ስትል የነበረው ራሷ ተቀይራ መመስከር ትጀምራለች ለምን አይ ቲንክ ዞይን ትፈልገው ነበር ጌታ መስክረው ይፈልጋው ቴዝ ኖ ወይ በዚህ ደረጃ ነክሳ ያዘችው ከእሷ ጋር የሚያገናኝ አንድ ነገር የለው የተናገረ ሰው ከሆነ አሁን እኔ እንቁርት የሆነ ጉቶ ሲናገሩኝ ቢውሉ ልክ ናቸው። ፌር ለምን ስለመናገራቸው፣ የማይናገር ሰው እንዴት ነው በዛ ደረጃ መርዝ ሆን ምክንያት እሽስ ምንድን ነው? አንቺ እውነት በጌታ ነሽ፣ እግዚአብሔርን ታውቂያለሽ። አንቺ መርዘኛ ለአንቺ ያልሆነ ወንድ ከሆነ አብጠልጥላችሁ ልጥሉ ነው። ምክንያቱም ፋሲካ ወጣ ብትናገር አልኩሽ እኮ ፋሲካ ወጣ ለምን እንዲሆነ ለምን እንዲተፈጠረ ለምን እንዲሆነ መናገር ትችልም። ቪዲዮን እያየ ነው። ትዘምራለች መዝሙር። ጥሩ ጊዜ እያሳለፈች ነው። መልካም ነገር ራሱ፣ ኮንፈረንስ ራሱ ወርክሾፕ እያዘጋጁ ነው። እያየሁ ነው። መልካም ሴት ናት። አብሶሉል ግን፣ አንዳንዴ ፍቅር ያልቃል። ኢስፓርድ ላይፍ፣ የአንዳንዱ ፍቅር ያልቃል። ኮንፈርት የማይሰጥ ነገር ሊኖር ይችላል። በቃ አልተግባባን፣ ትለያያለህ። ከተለያየ በኋላ ግን ገና ለገና ሳንቲም ስላለው ልጁን ቀቅላለህ ትበላው? ማን ይላል? ለምን ጊፍት ሰጣ በሚል ነው መጀመሪያ ጸቡ። ከልጆቹ እየነጠቅ ማን ነው ከልጆቹ ነጥቆ ጊፍት የሚሰጣው አንቺ አንቺ አንቺ ታደርጊዋለች ወይ? እንደገባኝ ከሆነ እንቁርቲ ዞይ እንፈልገዋለች ዞይ። የሆነ ጊዜ የሆነ ሰው ችግር እንቁርቲ ስጠይቀው ሰጥቷል። ለአንቺ ሲሰጥ ችግር የለውም፣ ለሌላ ሰው ሲሰጥ ግን ከልጆቹ አፍ ነው እየነጠቀ የሚሰጥ ይሰጣው። ችግሩ እሱ ነው የማይገባኝ። ለአንቺ ሲሰጥ እንቁርቲ ምን አይደል፣ ከልጆቹ እየነጠቀ አይደለም፣ ከትዳሩ እየነጠቀ አይደለም። ለሌላ ሲሰጥ ግን እንደዛ ነው አይደል? በአንቺ በኩል 1000 ዳለር እየተሰጠሽ አይተናል። ስለዚህ አሁን የምናገረው ምንድነው? በሰዎች ገብተሻል። ፍራውልን ስለማስታወስ ነው። ፍራውል ጓደኛው ሌንዚን የሚወዳት የሚያከብራት ለረጅም ጊዜ አብረው የቆዩ ለራችሁ ነው የምትገባው ለፍራውል አትገባም ብለሽ ስሙ ስታጠፊው ነበረ ወይስ አልነበር? ነበር። አልነበር? ልጅ እኮ ትሆናለች አንተ ገንዘብ ባይኖረ አትቀርብም ነበር እያልስ ስትሰድቢው ነበር አልነበር? የሰው ሪሌሽንሽፕ በጣም አድርጋ የምትጠላ የምትጠላ እካክ ማለት መርዝ፣ የሶሻል ሚዲያ እንቆርቴ ትባላለች። ቶክሲክ የሆነ ማንነት ያለ እሷና እየወዳጉተው በቃ ያ ማንነት አላቸው። ሶሻል ሚዲያ እንደዚህ አድፍጠው ሰው ለመጣል የሚሮጡ ናቸው። ግን አሁን ባዶ ገብታለች፣ ተዋርዳለች። ባመጣሹ በራስሽ ውሸት ገደል ገብተሻል፣ ገደል ገብተሻል። ስለዚህ ከዚህ በኋላ አሁን ማንም በሪሌሽንሽፕ ጉዳይ ብታወሪ የሚሰማች ሰይል መጀመሪያ የራስሽን ሶስት ዳር ያፈራሽ ሶስት ጊዜ አንዴ አይደለም፣ ሁለቴ አይደለም፣ ሶስተኛ ጊዜ ትዳር አፍርሻል። ሪታ አንድ እንዳንቺ አይነት ሴት ሲያወራ ልጆችሽን ኢትዮጵያ ልከሻቸዋል። ልጆችሽ ይባረኩ፣ ምንም የማያውቁ ናቸው። እናት አለን ብለው ከአንቺ ጋር ነበር የሆኑት። አውጥተሽ ግን ጥለሻቸዋል። ኢትዮጵያ ሂዱ አባረሻለሁ። ለብቻሽ ነው ያለሽ፣ ለብቻሽ በዚህ ጊዜ ግን ማን ተመቸው? ማን ጥሩ ደረጃ ደረሰ? ማን ምን አደረገ? መቀጥቀጥ ነው እየመጣሽ። መታረቂው ምትሰብሪው ማንም ሰው የለም እዚህ ሶሻል ሚዲያ ላይ ማንንም የለም። አንቺ መርዝ አሮጌት፣ የእግዚአብሔር ሰው ሜሉዬ የዋ የኔ የዋ ስትላ ቆይታ አሁን መርገጥ ለምን? እሱ አይፈለገችውን ሰው ሜሉን ፈለገ ሜሉን ፈለገ። እንቁርቲ እንዳንቺ አይነት ዝብዝፍ አሮጌት የሚፈልግ የለም አበሻ በ40 ካውንት ከዚህ በኋላ አይለቀሽ። እውነቱ ነው መነቀሽ። ለምን የክፋት ጥግ ነሽ? ለልጆችሽ ያሉንሽ ለማንም አትሆን። ልጆችሽን ኢትዮጵያ ጥለሽ ነው የመጣሽው። ለማንም አትሆን አሜሪካን ሀገር በልጆችሽ እንፊት አለ ቢያቅትሽ እንኳን ገቨርንመንት ይረዳል። ጌታ መሰክር። ገቨርመንት እዚህ ሀገር አሁን ልጆቼ ማሳደግ አልችልም ብትሉ ገቨርንመንት እርዳታ ይሰጣል። በስነ ስርዓት እርዳታ ሰጥቶ ስራ ራሱ ሰጥቶ ኤቭሪ ነገር ያደርጋል። ኢትዮጵያ ናቸው ልጆቹ፣ ኢትዮጵያ ልካለች ኢትዮጵያን። ስለዚህ ምን ያህል መርዝ እንደሆነች የምታውቁ ለልጆቹ ያልሆነች ለሶስት ትዳር ታማኝ ያልሆነች ሴት ስለ ሌላ ሰው የማውራት ሞራል የላትም።